ብዙ ሰዎች በዓለም ካርታ ላይ መኖሯንም አያውቁም። እሷም ብትሆን ለምድራችን ባለጸጎች ካልሆነ ለሌሎቻችን በሯን የማትከፍት ከሮማን ኢምፓየር ጀምሮ ላለፉት 300 ዓመታት በአንድ የዓለማችን ባለጸጋ ቤተሰብ ስር የምትተዳደር አውሮፓዊት አገር ናት። በእግር መጓዝ የሚወድ ሰው ረዥሙን የአገሪቱን ስፋት መርጦ ከደቡብ ጫፍ ወደ ሰሜን ጫፍ በእግሩ ቢጓዝ መላ አገሪቱን በአምስት ሰዓታት ውስጥ ፎት ያደርጋታል። በአገሪቱ የሚኖር አንድ የማራቶን ሯጭ ቀጥታ የሮጠ የሙሉ ማራቶን ልምምድ መስራት ቢፈልግ ማራቶኑን ሳይጨርስ ከሀገር ይወጣል። 62 ስኩዌር ኪሎ ሜትር የቆዳ ስፋትና 38,000 ዜጎች ብቻ ያሏት ሚጢጥዬ አገር ናት። ሚጢጥዬ የሚያደርጋት የቆዳ ስፋቷና የዜጎቿ ቁጥር ማነስ እንጂ፣ እሷስ የዓለማችንን ሀብታም አገራት ሁሉ የምታስከነዳ 30 ከመቶ ዜጎቿ ሚሊየነር የሆኑባት በ176 ሺ ዶላር ጂዲፒ ፐር ካፒታ ከሞናኮ ቀጥላ የዓለማችን ሁለተኛው ሀብታም አገር ናት። በኢንዱስትሪ በለጸገች፣ በባንኪንግ፣ በፋይናንስ፣ በሀብት አስተዳደርና በኮንስትራክሽን ቴክኖሎጂ ከቀዳሚዎቹም የምትቀድም የዓለማችንን 20 ከመቶ አርትፊሻል ጥርስና 15 ከመቶ የጥርስ ሕክምና ማሽነሪዎች የምታመርት ትንሽዬ ግን ተአምረኛ አገር ናት። ይቺ አገር ኤርፖርት ብቻ ሳይሆን የማንም አገር ቤሳቤስቲን ዕዳም የለባትም። እንኳን የዓለማችን ስድስተኛዋ የአውሮፓ ደግሞ አራተኛዋ ትንሿ አገር ወደ ሆነችው ሊክተንሽታይን በደህና መጡ። ሊክተንሽታይን በምሥራቅ በኦስትሪያ፣ በምዕራብ በስዊዘርላንድ ብብቷ ስር የተያዘች ወደብም የተፈጥሮ ሀብትም የሌላት በምድራችን ላይ ብቸኞቹ የሮማን ኢምፓየር ቅሪት የሆኑ ልዑላዊ ቤተሰቦች የሚመሯት ከአውሮፓ ሁለተኛዋ ጥቂት ሰዎች የሚጎበኟት አገር ናት። በእርግጥ እሷም ብትሆን የዓለማችን ባለጸጎችና ልዩ ክህሎት ያላቸው የሰለጠኑ ባለሙያዎች ካልሆኑ በቀር ብዙ ሰዎች በሯን እንዲረግጡባት አትፈልግም። ክልከላው የሐሳብ ተጓዦችን አይጨምርምና በመረጣችሁት ግንባር የሊክተንሽታይንን ድንበር ጥሰን እንገባለን። ሊክተንሽታይን መልክዓ ምድራዊ አቀማመጥ ከስዊዘርላንድ ተነግሮ የማያልቅ ተፈጥሯዊ ውበት የቀጠለ ነው ማለት ይቻላል። ዓይን አዋጅ በሚሆን ታይቶ በማይጠገብ ተፈጥሯዊ ውበቷ ጥራታቸው መልክን ቁልጭ አድርጎ በሚያሳይ ንጹሕ ወንዞቿ የተባዘተ ጥጥ በሚመስሉ በረዷማ ተራሮቿ የአኒሜሽን ፊልምን በሚያስንቁ አረንጓዴ ሜዳዎቿና እንደ ሐይቅ በሰከነው ጸጥታዋ ትገለጻለች። ሊክተንሽታይን የራሷ ኤርፖርት የላትምና ወደ አገሪቱ ለመግባት መጀመሪያ ስዊዘርላንድ፣ ኦስትሪያ ወይም ጀርመን መሄድ ይኖርብናል። የስዊዘርላንዷ ዙሪክ ከደረስን ሊክተንሽታይን ለመግባት በመኪና ቢበዛ አንድ ሰዓት ተኩል ቢፈጅብን ነው። የተዋጣለት የትራንስፖርት ሥርዓት ያላት አገር ናትና ከባቡር ከባስ ወይም ከኪራይ መኪና አንዱን መርጠን ሊክተንሽታይን እንግባ ጉዟችንን በጠዋት ካደረግነው ወደ አገሪቱ የምንገባው ብቻችንን አይደለም ጎብኚቿን ትተን በየቀኑ 21 ሺህ ሰዎች ከስዊዘርላንድ ከኦስትሪያና ከጀርመን ድንበር አቋርጠው ለሥራ ወደ ሊክተንሽታይን ይገባሉ በእነዚህ ጠዋት እየገቡ ማታ በሚወጡ ሙያተኞች ምክንያት የአገሪቱ ነዋሪዎች ቁጥር ቀን ቀን በ50 ከመቶ ይጨምራል እነዚህ ሙያተኞች በሊክተንሽታይን ጥሩ ደሞዝ ስለሚከፈላቸው ለሊክተንሽታይን በቅርብ ርቀት በመገኘታቸውና ወደ አገሪቱ የሚገቡበት ምቹ የትራንስፖርት አማራጭ ስላላቸው ከሀገራቸው በየቀኑ እየተመላለሱ ጥሩ ደሞዛቸውን ይበላሉ። የሊክተንሽታይን ዋና ከተማ ቫዱዝ ትባላለች። የልዑሉ መኖሪያ፣ የዓለማችን አያላም ባንኮች መቀመጫ፣ የሰባት መቶ ዓመታት ታሪክ ያላትና የአውሮፓዊቷ ሀብታም አገር ሊክተንሽታይን መዲና የሆነችው ቫዱዝ የነዋሪዎቿ ቁጥር 5500 ብቻ ነው። ጥንታዊ የአውሮፓ የኪነ ሕንፃ ጥበብ ያረፈባቸውን ቤቶችና እዚህም እዛም ውርውር የሚሉ ነዋሪዎችና ጎብኚዎችን ካልሆነ ቫዱዝ ሲደርሱ እንደ ሞናኮ በሕዝብ ብዛት የተጥለቀለቀች በመብራት የተንቆጠቆጠች ከተማ እንዳይጠብቁ። ሊክተንሽታይን በ11 አስተዳደራዊ መዋቅሮች የተከፋፈለች የምድራችን ባለጸጋ በሆነ ልዑላዊ ቤተሰብ ስር የምትተዳደር አገር ናት። አሁን አገሪቱን በመምራት ላይ የሚገኙት ልዑል ሃንሳ ዳም ሁለተኛ የሚባሉ ቱጃር ናቸው። በብሉምበርግ የቢሊዮነሮች ዝርዝር ውስጥ የልዑሉ ሀብት 94 ቢሊዮን ዶላር እንደሆነ ተገልጿል። የቤተሰባቸው የሀብት መጠን ደግሞ ከ60 ቢሊዮን ዶላር ይበልጣል። ይህ በግልጽ የሚታወቀው እንጂ ሰዎቹ ከዚህም በላይ ሀብት እንዳላቸው ይነገራል። ልዑሉ አስራ ሁለት ከመቶ የአገሪቱን ህዝብ ቀጥሮ የሚያሰራ በስማቸው የተመዘገበ የራሳቸው የግል ባንክ ያላቸው ናቸው። ኤልጂቲ ግሩፕ የተሰኘው ባንካቸው በሊክተንሽታይን 4500 ሰራተኞች ያሉት በአመት 1.8 ቢሊየን የስዊዝ ፍራንክ ገቢ ያለውና የ300 ቢሊየን የስዊዝ ፍራንክ ሀብት የሚያስተዳድር ከምድራችን ትላልቅ ባንኮች አንዱ ነው። የሊክተንሽታይን ንጉሳዊ ቤተሰብ በሀገሩ ያለውን ሥልጣን ያህል በመላው አውሮፓ የሚገኙ ንጉሳዊ